ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁልኝ? ሰላም ናችሁ ወይ? ዛሬ ደግሞ ሄውላችሁ እንደዚህ የሚያምር በጣም የሚጣፍጥ እች የሚያስቆረጥም ኖ ወርድ ቃል የለውም፣ በጣም ስለሚጣፍጥ ነው። ይህንን ምላችሁ በፕሮቲን የበለጸገ ቆንጆ ነው፣ ሼል አድርጋችሁ ብዬ የመጣሁት እንግዲህ። እንደተመለከታችሁት ድንቼን እንደዚህ ጥብ አድርጌ ከታተፍያለው። ከዛ በዚህ መልኩ ነው እኔ የምጠፍ ሰው፣ ተፈለጋችሁ እናንተ ከዚህ ማሳነስ ከዚህ ማስፈልቅ ይቻላል ማለት ነው። ከዛ እንደዚህ አርጌ በደንብ አድርጌ ጠብሰዋለሁ ማለት ነው። ከዛ ሁሉንም እቃችንን እናዘጋጃለን። ያው ታውቃላችሁ ይሄ የቡሪቶ አሰራር ማለት ነው። ውጪ ስንገዛ ስንት እንደሆነ ታቆታላችሁ አይደለ? ሶ ኮስቲ ነው። ስለዚህ ቤታችን ውስጥ እንዲሰርተን ብንበላ ለብዙ ሰዎች ይሆናል ማለት ነው። እንደገና ሊፍት ኦቨራችንን ማስቀምጠን መመገብ እንችላለን። ኑሮ በዘዴ ነው ማለት ነው። ከዛ ስጋችንም ይኸውላችሁ እንደዚህ በምታዩት መልኩ እጠብሰዋለሁ። የጨመርኩት ግብዓት ያው ዘይት፣ ጨው፣ ቆንዶ በርበሬ እና የስጋ ቅመም ነው የጨመርኩት። ያላችሁን ጨምሩ፣ የተመቻችሁን። ከዛ ሊጣችንን እንደዚህ እናዘጋጃለን። እንደምታዩት ኦልሬዲ ቀደም ብላችሁ ሊጣችሁን ማዘጋጀት አለባችሁ። ቆንጆ ነው ያላችሁ፣ እንዴት እንደሚሳብ ቆንጆ በስማ እና ሁሉንም እንደዚህ ካዘጋጀን በኋላ እንዳምጠዋለን። እንግዲህ ቶርቲያውን ቤታችን ነው የምንሰራው ማለት ነው። እንዴት እንደሚጣፍጥ ልጄ ኖ ወርድ አለኝ። በቃ ምንም ቃል የለኝም። እንዴት እንደሚጣፍጥ ማለት ነው። ያው እነሱ ስለሚያውቁት ስለዚህ እንደዚህ እጅ የሚያስቆረጥም ቆንጆ ለሁሉም ቤተሰብ የሚበቃ ሰርተን ለምን አን ሞክረውም። ከዛ እንደዚህ ምንም ፎርሙላ የለውም ማለት ነው፣ ግድ ሰርክል ምናምን መሆን አይጠበቅበትም። ከዛም በኋላ እሱን እንደዚህ እያደረገን ሁሉንም እንጋግረዋለን ማለት ነው። ይሄ እንግዲህ ይበቃዋል፣ ይሄን እናወጣለን። ከዛ ሁሉንም በዚህ መልኩ እናዘጋጃለን። ይኸውላችሁ እንደዚህ ቆንጆ ሆኗል። በጣም ለስላሳ እና ቆንጆ ነው። ያ እና እንደዚህ ግብአቶችን ይሄንን አዘጋጅጄ ያለው ማለት ነው። ከዛ ቺዛችንን ደግሞ እንደዚህ እንትንላራ የሚበቃንን ያህል እንደዚህ እናዘጋጃለን ማለት ነው። ሁሉንም እናዘጋጃለን። ሰላጣችንም እኔ እንግዲህ ይሄንን ነው ያዘጋጀሁት። ከዛ እንቀባለን። የምት የምንፈልገውን ሶስ መቀባት እንችላለን። ከዛ ሰላጣ ቅጠል ከዛ ራይዝ ከዛ ድንቹን የተጠበሰ ከዛ ስጋውን ያረኩት ከዛ ቲማቲም ከዛ ቺዝ ከዛ ሽንኩርት ከዛ አሊቭ የወይራ ፍሬ የሚወድ ሰው እኔ ስለመወድ ነው። እሱን ጥቁሩንም አረንጓዴውንም ማዘጋጀት ትፈልጋላ ቹ ከዛ መጨመር መቀነስ፣ እንደገና ደግሞ ትንሽ ቃጠል እንዲያደርገኝ ደግሞ ሀላፒኒዮ ቃሪ አርጌበታለሁ። ስለዚህ ይህን እንደዚህ በዚህ መልኩ አዘጋጅተን በስማም እንዴት እንደሚጣፍጥ እውነት እንዴት እንደምነግራችሁ ቃላት የለኝም፣ በእውነት የወላችሁ ላ ኢስ ሬዲ ኦልሬዲ በጣም ቆንጆ ነው። እንግዲህ ይኸው እንዳያችሁት ይሄንን እንግዲህ ከምትፈልጉት መጠጥ ጋ ከሻይ ጋ ከቡና ጋ ከፈለጋችሁት ጋር ማዘጋጀት ንጀት ነው ማለት ነው። በጣም ይጣፍጥ ነበረ። በፕሮቲን የበለጸገ ነው። ሰርተን ብንመገብ ጥሩ ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለወዳጅ ዘመዶቻችሁ አድርሱ። ሰርታችሁ ተመገቡ። በነገራችን ላይ ቺዝ የማይፈልግ ሰው ደግሞ ቺዝን አለማድረግ ይቻላል። እኛ ቤት ያው ስላለ ነው። ሁለት አይነት ነው ያዘጋጀሁት። ቺዝ የማይፈልግ ሰውም አለ፣ ቺዝ አንጨምርም ማለት ነው እዚህኛው ላይ ሶ በፈለጋችሁ መልኩ። አሊቭ የማይወድ አለ፣ አሊቭ ለማይወደው አሊቭ አለመጨመር ነው። ቺዝ ለማይወደው ቺዝ አለመጨመር ነው። የማንወድ የማይወዱትን እንግዲህ እየጨመርን እንደ እንደ ፍላጎታችን እየሰራን መመገብ እንችላለን። በጣም ነው የሚጣፍጠው። ሉክ አት ዜስ ለቁርስም ለምሳም ለእራትም ይሆናል። ኢዘ ቤስት። ስለምትከታተሉኝ በጣም አመሰግናለሁ። እግዜር ስጥኔ ሰርታችሁ ተመገቡ።